እንዴት አመሸሽ? ግቢ ቁጭ። በዚህ አይነት ስሜም ጠፍቶ ባሃል ማለት ነው። ምትክክል አላወቅከኝም። ለነገሩ ለካፊቴ ከተበላሸ በኋላ ተገናኝተን ነው ያልኩት። ታዬ ማታ እንግዳ ሆንኩባችሁ አይደል? ምንም አይደል። ቤታችን የእንግዳ ቤት ነው። ግን ከየት ነሽ? ከአረብ ሀገር በቅርቡ ነው የመጣሁት፣ እና ድጋሚ ወደዛ ተመልሼ ለመሄድ ፈተናና ምርመራ አለብኝ። እኔ ሉውልን እንደዚያ በመከራና በእንግልት ለብቻዬ ሳሳድግ አንድ ቀን ዞሮ ያላየሁ ዛሬ ለራሳቸው ጥቅም ሲሉ በሬ ነው ወቅት የመጣችው። ምን አስበሽ ነው ቤት ድረስ? ይቅርታ ግን ፊትሽ ምን ሆነሽ እንደሆነ መጠየቅ ትችላል? አዎ ትችላለህ። አሳቀኩ አይደል? መቼ ፈልጌው እንዳለው ይገባል። ፈጣሪ ማራት ነው የሚባለው። ግን ሳስበው ከሉል ጋ ላይ ተግባቡ ይመስለኛል። ጠዋት እኮ ሲያቅፋት ነበር።

አፈር በትኝ ቀጠርኩ። ፍቅር፣ እልል ብዬ በደስታ ነው መቀበል ያለብኝ። ምትክ አንቺ ነሽ እንዴ? እኔ እኮ ድምፅ ስሳማ ተፈሪ ይመስሉኝ። እና ቅያሬ ልብስ ላምጣልሽ? አይ ችግር የለም፣ የተወሰነ ልብስ ይዤ ስለመጣ ችግር የለም። ጥሩ በቃ የምትፈልጊው ነገር ካለ መውሰድ ትቻለሽ፣ ወይም ደግሞ ወን ያቀብልሻለሁ። እሺ ችግር የለም አመሰግናለሁ። ግን ደህና ነሽ? አዎ ደህና ነኝ። ይቅርታ በቃ ልግባ። እኔ እኮ እንድታመጭልኝ አልጠየኩሽም። ለማን ነው? አይ ሉሌ፣ ለአንተ ነው። ቅድም እኛ ቡና አፍልተን ስንጠጣ አንተ ምንም አልጠጣህም። ወተት ስለነበረ አፍልቻ መጣሁልህ። በእውነት ግን ፋንቱ፣ በምታወሪ ልክ ለእኔ ተጨንቀሽ ነው ወይስ አሁንም እያስመሰልሽ ነው? ሉል፣ ስለምወድህና ልጅነትን ስላየውኝ እኮ ነው የምትናገረኝን ነገር ሁሉ ችዬ ኖርኩት። ይኸውልሽ ፋንቱ፣ ችግርሽ እኮ ይሄ ነው ባገኘሽው አጋጣሚ እኔን መወቀስና መወንጀል ነው የሚቀናሽ። እውነቱን እኮ ነው የተናገርኩት። ልል ሁልጊዜ እንደተናገርከኝ ነው። ባለፈው እንኳን እናት መምሰል እንጂ መሆናችን ብለህ እኮ አልከኝ። እንዳንቺ ነገር ሳብሰለ ስል ስለማሉል አላስጡስም፣ ግን ደግሞ እውነቴን ነው። አንቺ ለእኔ እናት መሆናችን። ግልጽነትን እኮ አከብራለሁ። እኔም ሰው ነኝ ስሜት አለኝ። እንዲህ አይነት ንግግር ደግሞ ለእኔ አይገባኝም። የሰውን ስሜት ለመጠበቅ ብዬ አሏሽም። እውነቴን ነው። እኔ ማስመሰል አልችልበትም። አንቺን መውደድ እናቴ ዋጋ ማሳጣት ነው ሉል እውነታውን ተቀበል፣ እናት ሞታለች። በቃ ተመልሳ አትመጣም። እንዴት የሞት ሰው ዋጋ ያጣል? ምን አልሽ? አንቺ ቆይ ከምትጀምረው ስለ እናቴ እንደዚህ ማውራት የጀመርሽው። ለነገሯ አንቺ የምታደርጊ አባቴኑ ፊት የሰጠሽ ሉል፣ ልጅነትን እኮ ጨርሳል። ሰው የሚለህን ነገር መስማት አለብን። በቃ እናት ሞታለች፣ አትመለስም። እናቴ ሞተች። ተይ እንጂ፣ እናቴ ሞተች። ስለ እናቴ ይሙት አንቺ አትነግሪኝም፣ ገባሽ? በልጅ አምሮዬ አባቴ ተደብቆ ሲያለቅ ሳይ ነው ያደግኩት። ቢገባሽ፣ እናቴ አልሞተችም፣ አሁንም ልብ ውስጥ አለች። ስለ እናቴ ይሙት ደግሞ አንቺ አትነግሪኝም። ምን ቆይ ምን መሆነ ነው ነገሬ? ምን ይወክ ነው ያለው ያሉት ነገር ተነጋግረ መልሰን እንደዚህ ትሆናለህ። ደግሞ ምን አደረኩኝ አባዬ? እኔ እንደሱ ተረጋግቼ ለአውራት እየሞከርኩኝ ነበር፣ ግን ዝም ሰላም ልትሰጠኝ አልቻለችም። የምታደርገው ነገር እንዳለ አውቃ እኔን ለማናደድ ነው። ምንድን ነው አውቃለህ? አንተ ለማናደድ ያደርገችው ነገር እሺ፣ ንገሪኝ ምንድን ነው? እሺ፣ እሷን አንቷት። ቢያንስ የኔን እንደዚህ መሆን አይተ ትንሽ ቆና አታዝንልኝም? ደሞ እናትህ ሞታለች እርሳት ብላ የማይወሪ ስትቀባጥር የኔ ልጅ ለምንድን ነው ሁሉንም ነገር በመጥፎ መንገድ የምትረዳው? ይሄ ነገር እኮ ያለችው ምናልባት ለአንተ አስባ ሊሆን ይችላል። አባዬ ምንም ለኔ ብራ የምትነግረኝ እውነቴን ነው። ትናንትና መታ ስለኔ ህይወት መቀባጠሯ ልክ ነው ዝባል እናትህ ሞታለች አሞታለች የውሸት እናትህ አልሞተችም ብላ እንድትነግርህ ነበር የፈለግከው? እናትህ መሞቷን አምነህ ተቀበል እያልኩ ነው ያሉት።

ለአሁን በዚህ ጉዳይ ላይ አባይ ግን ደግሞ ነገር ከዚህ በኋላ ያቺን ፋንቱ አይኗን ማየት አልፈልግም። አባይ፣ አይኗን ማየት አልፈልግም። እሺ ምን ሆነሽ ነው? ሁላችሁ ምን ሆናችሁ ነው የተረበሻችሁት? እኔና ሉል ተጣልተን ነበር። ልጁ ለሰው ክብር የሚባል ነገር የለውም። ቆይ ደግሞ ምን አገናኝታችሁ ነው ተጣሉት? እሱስ ቢሆን ምን ሆነ ነው የሚለው? እንዴት እንደሚናገረኝ ባየሽ። ስለ እናቱ ተነሳና እያወራን ነበረ። እኔ እኮ ለእሱ አስቤ ነው፣ እንዳይጎዳ ብዬ ነው። እናትን አታስባት፣ በቃ ሞታለች፣ መሞታን እመን አልኩት። እማዬ ግን እኮ ታውቂ የለ እንደ እሱ ስለ እናቱ ሲወራ ስሜታዊ እንደሚሆን አውቃለሁ። እማዬ እባክሽ በቃሽ፣ ተረጋጊ እ እኔ እኮ እንደ እናት ልቀርበው ስለፈለግኩኝ ነው እንደዛ ያልኩት። እሱ ግን በቃ የምናገረውን ነገር ሁሉ ወደ ሌላ ነገር ነው የሚጠመዝዘው። እሽ በቃ እማዬ አንችም ተረጋጊ። ደግሞ እሱም ቢሆን በአንድ በኩል ጥፋት የለበትም። ከዚህ በፊት ሌላ ሰው እማዬ ብዬ ብጠራ እናቴ የምታዝንብኝ ይመስለኛል ብሎ ነግሮኝ ነበር። ይሄ ደግሞ ምን የሚሉት ቂልነት ነው? ሞ እሽ በቃ እማዬ አንችም ተረጋጊ። ና ወደ ውስጥ ግቢ። እኔም ደሞ ራት ልስራ ደግሞ አንቺን እኮ ሲከፋሽ ማየት አልፈልግም። እኔንም ይከፋኛል። ያለ ምን ላርግ ልጄ፣ ወድጄ መስሎሽ? ወድጄ እኮ አይደለም እኔ እናት። በቃ አንቺ አይክፋሽ እሺ፣ በቃ ነው ያለው። ትንሽ በቃ ካበርኩኝ ፀዲ ማግዝሽ ነገር አለ እንዴ? አረ ምንም ነገር የለም። ቅድም በተፈጠረው ነገር ፋንቱ ተረብሻለች። ተፈሪና ልዑልም ደህና አይደሉም። ማዋራው ሰው እኮ ግራ ሲገባኝ ነው እንጂ የመጣሁት። አንቺም ተጨነቅሽ አይደል? ልዑል እኮ ትንሽ ስሜታዊ ስለሚሆን ነው። በተለይ በእናቱ ጉዳይ እንዴ? ሞት የለ እንዴ? ምን ሆኖ ነው ምን ልሁን ብሎ ነው በሷ ምክንያት ከሰው ጋር የሚጣለው? ልዑል ለእናቱ ትልቅ ቦታ ነው ያለው። አንቱን እራሱ እስካሁን ድረስ እናቴ ብሎ ጠርቷት አያውቅም፣ ምክንያቱም ደግሞ እናቴ ተኝታለች ብሎ ነው የሚያስበው። ይገርማል። ምን ያክል ቢወዳት ነው ግን ለማያውቃትና ምንም ለማያስታውሳት እናቱ እንደዚህ የሚሆነው? አብሯት ቢሆንማ እንዴት ሊሆን ነበር? እኔም እኮ እሱ ነው የሚገርመኝ። በዚህ ዘመን እንደሱ አይነት ልጅ አለ ብዬ አላስብም። ደግሞ እናቱ ግን በጣም እድለኛ ሰው ነች። በዚህ ሰዓት ምን አለበት አብሮ ሁና ይሄንን ባየት ብዬ ተመኘ እውነት ነው። ለማንኛውም ግን አንቺ አትጨነቂ። እዚህ ቤት አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል። እሺ። እሺ። በቃ ማግዝሽ ነገር ከሌለ ልሂድ እና ልቀመጥ። ሳለው ግን ፋንቶስ? እሺ፣ ፋንቶ ሻወር ቤት ናት። በቃ ግቢ እና ተቀመጭ። እሺ። እሺ ልጄ እንዲወደኝ አድርገህ ስላሳደክልኝ በጣም አመሰግናለሁ። ግን ደግሞ ተፈሪ ከዚህ በኋላ እንድትጮበትም እንድትቆጣውም አልፈልግም። አሲቲ ያምሻል እንዴ? ከዮቴ ዞር በይልኝ። ስሜል ከዮቴ ውጭልኝ ነው ዞር በይልኝ ነው እያልኩሽ ያሉት። ሉልኩ ህፃን ሆኖ ልጅ ሆኖ ማገናዘብ አልቻልም እንጂ አንቺ እናቱ እናቱ ነኝ። ከምቱ ይልቅ ፋንቱ በስንት እጁ ትሻሏለች። እኔ እኔን እንድረሳኝ ለማድረግ መሞከሯ ነው የምትሻል የሚያስብላት ወይስ መውለድ ማችል በቅሎ መሆኗ? ዝም በይ ሰናይት ወልዶ ልጅ ነው የትም ከመጣል ማኑ ሆኖ መቅረት መባረክ ነው። ትሰምኛለሽ? ብታቂ ልጅሽን እንደ ልጇ የተቀበለች እናት እናት ሳትሆን የእናትን ልብ ያላት ምስኪን ሴት ናት። ምንም ትሁን ምንም ለውል፣ ትክክል ነው። እኔ ብቻ ነው እናት እልህ የነበረውን ነገር በደንብ አሳውቀኸዋል። እናት አትተካም፣ ልጅ ግን ይተካልህ ነበር። ታስታውሳለ? አዎ እናት ትል ነበር ብዬ ብዙ ነገሮችን አሳውቀዋለሁ። ግን ደግሞ አሁን ላይ ገባኝ ስነግረው የነበረው የድሮዋን ምስኪኗን ሰናይት እንጂ አሁን ያለችዋን ማንነትሽን ግን አልነበረም። ምን ብትልሱ፣ መቀየራችሁ ደግሞ ከኔ ልፌ ለልጄ መትረፊ ነው ስህተቱ። ልጄ ልጄ እያልሽ ትክክል እንደሆንሽ አታሳምኝም። ትሰሚኛለሽ? ይህን ነገር ያደረግሽው ለልጅሽ ቢሆን ኖሮ እዛ ችግር ውስጥ ለሽባል ይሽ ነበር። እሱ ላወራ አይደለም አሁን የመጣሁት። ከጣራ በላይ ልጄ ላይ ቅድም ስጭበት እየሰማ ሆነበት እንድትናገረው አልፈልግም። ትሰሚኛለሽ? አይመለከትሽ አፈር በልቼ ባሳደግኩት ልጄ አንቺ ምንም የሚመለከትሽ ነገር የለም። ተግባባን? ተሽከርካሪ ለማንኛውም ከዚህ በኋላ ልጄ ለደቂቃም ከፍቶት ማየት አልፈልግም። የኔ ልጅ ደህና ነው። ይቅርታ ክስቴ ብቻዬን መሆን ይችላል። ጥሩ ስሜት ላይ አይደለሁ ይችላሉ ታዲያ ህመምና ጭንቀት እኮ ለሰው ሲያጋሩት ቀን ሁሉም ነገር ፀደይ ነግራኛለች። እኔ ደግሞ ረዳሃለሁ። በእውነት አንቺ ትረጅኛለሽ። ማንም እኮ እኔ ልረዳኝ ፍቃደኛ አይደለም። ሁሉም በእኔ በተቃራኒ ነው የሚያስበው። እኔ አንተ ትክክል እንደሆንክ ነው የሚሰማል። ደግሞ አንተ ትልቅና አስተዋይ ልጅ ናውቃለሁ። እኔ ኮ ስለ እናቴ መሞት ሳላቀድቻ አይደለም መሞቷን እንጂ እንዳልተፈጠረች አድጌ ማሰብ አልችልም። እውነትህን ነው እናት አትተካም፣ ልጅ ግን ይተካል። ይገርማል እናትህ እንዲህ ትል ነበር ብሎ አባይ ብዙ ጊዜ ነግሮኛል። እሷ ብትኖር ፋንቱም እዚህ ቤት በጣም ነበር፣ እኔም ብዙ እህቶች፣ ብዙ ወንድሞች ይኖሩኝ ነበር። ትክክል ነን፣ ግን ደግሞ ከፈጣሪ ጋር መጣላት በጣም ከባድ ነው። የተሰጠንን ነገር አምነን መቀበል እስከ ዛሬ በጓደኞች እናት ስላላቸው ቀና ነበር አባቴ ግን በእናቴ መሞት ምን ያክል እንደተጎዳ ስለማቅ፣ አንድም ቀን ስለ እናቴ ጠይቅ ያላቅ። ግን አባዬ ሁልጊዜ እንደተረት ስለ እሷ ማንነት፣ ስለ እሷ ስብህና እየነገር አሳደገኝ እና ዛሬ ተነስቼ እንዴት እናቴ ልርሳት? አትርሳት መርሳት እኮ ትክክል ሆኖ አይደለም። ግን አባት አንተ እንዳትጎዳ አስበው ነው እንደዚህ ያለ ታውቂያለሽ። በፎቶ አያዩዋት አባቴ ከነገረኝ ማንነት ጋር ስዬ ተቀብያት አለኝ። እና ግላታምኝ ትችላለች ከራሴ ከማንም በላይ ነው እናቴን ሞዳት እውነት እኔም አውቃታለሁ። በጣም ጥሩ ሰው ነበረች። አባይ እኮ ለዛች ፋንቶ ተደርቦ መታኝ። ከዚህ ቀደም እኮ አንድም ቀን መቶኛ አንድም ቀን ደግሞ አንችንም ድቀርብሽ አይፈልግም። እውነት ለእሷ ተደርቦ መጣ። ለምንድነው ደግሞ እኔ እንድትቀርበኝ የማይፈልገው? ቤተሰቦቼ ተቸገሪ በነበረበት ሰዓት ከጎን ያልነበሩም አልረዱኝም። ና ያለኝ ቁም ግን ለምዶ መታችሁ አላያችሁት። የሌሎቹን አላውቅም። እኔ ግን ለረጅም አመት አረብ ሀገር ስለነበርኩኝ ከዛ ስመለስም ደግሞ ው እንደምታየው ፊቴ ለመታከም ስሯሯጥ ነበር እንጂ ረስጃችሁ አይደለም። ግን አንተ ማታውቀው ነገር ስላለ ነው። ይቅርታ በጣም አንቺን ማስለቀስኩሽ፣ ይቅርታ። እኔ የዚህ ቤት ነገር በጣም ግራ እየገባኝ ነው። ቆይ ዛሬም ሌላ ችግር ቅዱስ መልሼ እደውልልሻለሁ። ቆይ፣ ቅዱስን እየጠበቅኩ ነበር ማለት ነው። ደግሞ እንዳልኩሽ በጣም አምሮብሻል አይደል? በጣም የደወሉለትን ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ ይደርሶታል። የዚህ ጀዝባ ቀንድ ሊናፍቀኝ ነው ማለት ነው። ቆይ ምን ሆኖ ነው የጠፋው? ደህና ቢሆን ኖሮ አይጠፋም ነበር። ብቻ የሆነ ነገር አጋጥሞት እንዳይሆ እንዴት አድርሽ? አንተ እንዴት አድርሽ? እንትን ማታ አስጨነቅንሽ አይደለ? እንግዲህ ይቅርበኝ። አረ ምንም ማለት አይደለም። ልዑሌም ያው ወጣት አይደለም። ለዛ ነው በትንሽ ነገር ግን ፍል የሚለው። እውነትሽን ነው። አንቺ የተፈሪ ዘመድ ስለሆንሽ ሁኔታውን ስላይሽ ተረዳሽን እንጂ ሌላው እኮ ቢሰማ ምን ይለን ነበር? እንጀራ እናቱ ስለሆነች የሆነ ነገር አድርጋው ነው የሚሉት። አረ ማንም እንደዛ አይልም። ግን ደሞ ፋንቲዬ፣ ልዑል እንደዛ ብትዘልቅ ስሜታዊ የሚሆንበትን ነገር ባትናገሩ ጥሩ ነው። ልክ እኮነሽ እኔ መናገር ምችፈልግ ራሱ ነው ጎትኩቶ እንድናገር ያደረገኝ። ልል መቼም ሰው ማክበር የሚባል ነገር አልፈጠረበትም። ልጅ ስለሆነ አንዳንድ ግልፍተኛ ይሆናል፣ ትግስትም ላይኖረው ይችላል። ያው እኛ ካልታገስን ያሁ ልጆች ይሰማሉ ብለሽ ነው። እሱም እውነትሽን ነው። የሚናገረው ነገር እኮ ሊያሳብደኝ ነው። ቢያንስ ይናገረኝ፣ አያክበረኝ፣ ችግር የለም። እጁን እኔ ላይ ማንሳት ነበረበት እሱም አልነበረበትም። ግን ደግሞ በዚህ ልክ እናቱን የሚወዳት ከሆነና ስለ እሷ ምንም አስተያየት መስማት የማይፈልግ ከሆነ መተው ነው። አሁን በኋላ ማመን አገባኝ እኔ ማ ለራሱ አስቤ ነበረ፣ እንዳይጎዳ ብዬ እንደ እናት ልቀርበው ሀሳቦቹን ልረዳ ፈልጌ ነበረ። ምን ማድረግ ይቻላል እንግዲህ መተው ነው። ግን እባክሻ፣ ትናደጅበት፣ ልጅ እኮ ነው። እንዴት እቀየመዋለሁ፣ እኔም ደግሞ እናቱ ነኝ። ብናደድበትስ ምን አደርገዋለሁ ብለሽ ነው እውነቱ በነገራችን ላይ ትናንትና በተፈጠረው ነገር ይቅርታ ልጠይቅ ነው የመጣሁት። ቢሆንም ግን ሰዎች ላይ የምታሳየውን አግባብ ያልሆነ ነገር ደስ ይለኛል፣ የምሬ ነው። በአስተዳደግ የሚከሸፍ ያህል ነው የሚሰማኝ። ምን አደረኩኝ አባዬ? አንተም ልጅ ነው ብለህ ስለምታስብ እና እኔ መናገር ስለሚቀና ነው እንጂ ምንም ያደረኩት ነገር የለም። ይኸውልህ እኔ ልጅ በአንተ ላይ እኮ መብት አለኝ፣ ምክንያቱም ልጄ እኮ ነው። ግን ደግሞ አንተ የራስ መብት ለማስከበር የሰው መብት መጣስ የለብህ። ተግባባ። እኔ እኮ ልጎዳት ፈልጌ አይደለም አባዬ። ግን ደግሞ የምታደርገው ነገር እንዳለ እኔ ለማስቀየም ነው ልጄ። ምን ያለ ረዳ እየሞከርኩ እንደሆነ ግን አንድ ቀን ከፍ ስትል ሁሉ ነገር ይገባል። አሁን ልጅነት ይዞ ነው። ግድ የለም፣ ሁሉ ነገር በቅርብ ይገባል። እኔ እኮ አባዬ አንተን የሚያሳፍርና የሚያስጨንቅ ነገር ማድረግ ፈልጌ አይደለም። ግን ደግሞ አባዬ አንተም ለዛች ሴትዮ የተደረገብን እንደዛ መማታት አልነበረብን፣ አውቃለሁ ይልች እጅን ላነሳብ አይገባም ነበር፣ ግን አንተም ቢያንስ ቢያንስ ትልቅ ሰው እጅን ልታነሳባት አይገባም ነበር። ፋንቱም ቢያንስ እንደ ትልቅ ሰው ልታከብራት ይገባል ነበር። እሷን በድጋሚ ስለ እናቴም ሆነ ስለ ሌላ ሰው እንዳታውራብኝ እንጂ አባዬ፣ ቃል ጋባላለሁ በድጋሚ እንደዚህ አይነት ነገር አይፈጠርም። ይሁልኒልች ሁለተኛ፣ የምሬን ሁለተኛ እንደዚህ አይነት ነገር መስማት አልፈልግም። እሺ አባዬ ስላስከፈው በጣም ይቅርታው። ደግሞ በጣም ወዳለሁ እኔ ወዳለሁ ይሄን ልጅ በቃ ብቻ የትናንትናውን እንዴት ለቀቀሽ ዝም ብለሽ ቆይ፣ ተናገሽ እንዲሉ እንደሆነ ቀደም የተናገረውን ትንሽ ቆይተሽ ብጠይቂው ልጅ አይደል? ታዲያ እሱ የተናገረውን ይረሳል ብዬ እኔ ማበድ አለብኝ። ሊያሳብደኝ እኮ ነው ልጁ። እሱን ታየው። ያው እሱ እናትነትሽን ባይቀበል እንኳን እኔ ልክደው አልችልም። በጣም እኮ ነው እንኮ ረኩሽ እናት አውቃለሁ። አንቺማ እናትነቴን እንዴት ትረሻለሽ? እሱ ነው እንጂ የሚያስጨንቀኝ። ደሞ እርግጠኛ ነኝ በቅርቡ እናትነትሽንና ጥቅምሽን ተረርቲ ይቅርታ ይጠይቅሻል። ግን አንቺን ብትሆኝ እናት ከንተዋት እርሳት አትበውሽ የሁን አንቺም እርሳት አልችልም። አይደል የሰው ልጅ ድሮ የሚሰው ነው። አንቺማ እናትነት እንዴት ትክጃለሽ? እማይ ታቂ ያለሽ አይደል ምን ያክል እንደምወድሽ። ለዛ ኮሆነ ሁሉ ያንቺን ስርስር ምለው ሄዱ እዚህ ብትኖርና አብራን ብትሆን በጣም ነበር ደስ ተይ ልጄ፣ የእሷን ስማ ትንሽ የግር እሳት ንመች አሁን ድረስ አስታውሳታለሁ። እማዬ ግን ኤዱል ልጅነቷን እርሺ ብትባይ ትግጃታለሽ? እንዴት አድርጌ እሷን አስጋይናት? ልጄ እኮ ናት፣ እንዴት ልረሳት እችላለሁ? አየሽ አይደል፣ ትናንትና እኮ ልዑልን ይህንን ነበር ስትይ ነበረው በቃ ስራውን ስሪ ወይ በኋላ መልስ ብዬ አገዝሻለሁ። እሺ አትናዳጅ፣ እሺ አክስቴ ወይ፣ ምን ነው? በሰዓት ምን እያሰብሽ ነው? ብቻሽን ቁጭ ብለሽ? አረ ምንም ልጅ ያው አለ አይደል፣ የሰው ልጅ ስትሆን ሀሳብ አይጠፋም። ዝም ብዬ ከራሴ ጋር እያወራሁ ነበር። እሱማ እንኳን አንቺ ይቅርና እኔ እራሱ በዚህ እድሜ እድሜ ለፋንቱ የማስበው አዳዲስ ነገር እየተፈጠረልኝ ነው። እሷን ተዋት። አንተ ቆንጆ የተማርክ ጥሩ ቤተሰብ ያለ ልጅ ነህ። ስለዚህ ምንም ሊያሳስብህ አይገባም ነው ብለሽ ነው አንቺ የምታያቸው? ነገሮች እኮ ብቻቸውን ሙሉ አያደርጉም። በተለይ መልክ አይልውል በእርግጥ ልክ ነ የሰው ልጅ ፍላጎት መጨረሻ የለውም። የፍላጎታችን ጥግ አስር ቢሆን እንኳን ዘጠኙን ብናገኝ ለአንዷ መማረራችን አይቀር። ደግሞ መልክ ጥቅም አለው እንዴት እህል እንኳን ሲቀርብ ለአይን ያለ አማራ ድል የሚባለው። ለምሳሌ እኔ ሰርቼ ራሴ መቀየር ምፈልግ ሰው ነኝ፣ ግን ደግሞ በዚህ ፊቴ ምክንያት ምንም ነገር ሰርቼ መቀየር አልቻልኩ እና አልተጎዳው እሱማ ተጎድተሻል። ግን ደሞ ግን ደሞ የምትል ከሆነ ሁልጊዜም ታማርራለህ። አንተ ደሞ ማመስገን ያለብህ ልጅ ነህ። ገና ስታድግ ደግሞ ብዙ ውጣ ውረዶች ይገጥሙ ይሆናል። ይገርማል አክስቴ፣ አባዬ እንዳለው አይነት ሰው አይደለሽም። እኔ ደግሞ አምናለሁ፣ ኃላፊነት መቀበል የምችል ልጅ ነኝ። በትክክል ነህ። እሺ እኔ ልጅ፣ ግን የኔ ልጅ ስልህ አይደብርህም? አደ አለ፣ አይደብረኝ አክስቴ። ደሞ እንደዚህ አታክሽ ተጮች እንደ ቤት። እሺ እኔ ጌታ ተባረክልኝ። ጎርምሰሽ መካሪ ይሁንሻ። ምንድን ነው እያደረግሽ ያለሽው? አብደሽ ልታሰብችኝ ነው? ምንድን ነው የፈለግሽው? ቆይ አንተ ግን ለምንድን ነው እንዳትቀርባት ያልከው? ምን እያደረግክ ነው? እንድንራራቅ የፈለከው ለምንድን ነው? አንቺ ሴትዮ ያምሻል እንዴ? ለአመታት የተወደቀ ብለሽ ያልፈለግሽው ልጅሽ ልጄ ምናምን ብለሽ ትንሽ አይደብርሽም? ምንም ብል እውነቱን መካድ አትችልም፣ ልጄ ነው።